ፋይል ምትከፍት መስሎኝ ነው አልከፍትም ብዬሽ አለው እኮ እኔ ሄደችበት ብዙ የሚልኩ ነው። ምን ይመጣል? የኔ ወርቅ፣ ሲጀምር እኮ ሰዓት አታወራም። ለመጫወት ነው ብትመጣ፣ ለመጫወት ከሆነ እንዱሬን አመመኝ። ወላይ ገባ ገባ በለው። ኤቭሪ ባዲ መንገዱ ላይ ለቀናል እኮ፣ ወይኔ በላቸው

እኔ ራሱ ልናገር አሁን ትተዋለው። ሁሌ ምን ይገራል፣ ግን እንዳለች ሳሚራ ሚሰማ አፊዛ ሁላችሁም ማለት ነው። ሁሌ እንደመከረች ነው፣ ሁሌ እንዳወራች ነው፣ ግን የሚሰማ ሰው የለም ነው በቃ ሁሌ እንደታ እኛ ወይም ሰው ስለሰማን ወይም ደግሞ ሰው ይስማን ወይም እንደዛ አይደለም። እኛ ያለን እኔ በራሴ አሁን እዚህ ጋር ብዙ ለኔ እንትን አፈሪቻለሁ ምክንያቱም ለዛ ሰው ሳይሆን እኛ ብዙ ሄቶች እንገኝበታለን። አሁን ለምሳሌ ዘርፌ ቅርብ ጊዜ ነው እዚህ ቤት የመጣች ካስታወሳችሁት ማለት ነው። እና አንዴ አንዳንድ ጊዜ ከጫወታ መሀል ቁም ነገር ማውራት፣ ብዙ ሀሳብ መቀያየር የሚመጣውን እንደዚህ ቪዲዮ ሲመጣ ነገር ላይ እዚህ ጋር ሆነን ብዙ ነገራቶች የሚያጋባን ነገራቶች አለ። እዛ ደግሞ ነገሩን አቀያይረን እንማርበት። አሁን ለምሳሌ ዘርፌ ልጅ አላት፣ መዲናም እንደዛ ልጆች አላት። ብዙ ልጆች አሉ፣ እዚህ ቤት ሁሉም ልጆች አሉ። ያንን እራሳቸው ባይወስዱ ለልጆቻቸው ያስተላልፋሉ። ይህንን እንትን አድርጊበት አንዳንድ ጊዜ ለሌሎቹ ሳሁን እያስተላለፍ ነው ያለው ልጆች አሉ፣ ልጆች አሉ። ኖ ይህ ኦፍሲት ከይቅርታ ጋር ማለት ነው። ብዙ ብዙ ሰዓት እኮ ቪዲዮ ከተለቀቀ በኋላ ከይቅርታ ጋር ስምኝማ ቪዲዮ ከተለቀቀ በኋላ እኮ ግሩፕ ላይ እያወራን ነው አይደለ? ግሩፕ ላይ እኮ ይወራል አይደለ? ስለዚህ እዚህ ጋር በቃ መተን ልንጫወት ነው። ሁሌ በየቀኑ አንድ አይነት ነገር ማውራት ይከብዳል። ሰው እኮ ይሰለችናል፣ ታውቃለህ። ኖ እኔ አጥፍተሻል አለ አጥፍተሻል፣ አይደለም። ቆይ ቆይ ቆይ ሁላችሁም ማለት ነው የሚያስከፋ ወይም እኔ እዚህ ጋር እንደዚህ ሳወራ ሰዓታችሁን የሚይዝ ወይም ደግሞ የሚያስከፋ ከሆነ እኔ ተደብቄ ወይም ደግሞ የሆነ ነገር እየተጠራው በጣም ስራ አለኝ እና ተደብቄ እኔ ተመችቶኝ አይደለም። ለእኔ እንደውም ጥሩ ነው። የሚያስከፋ ከሆነ ሰዓታችሁን የሚሻም ከሆነ ምንም ችግር የለውም። በጣም እንቅርታ አናወራም ማለት አይደለም። አሁን የሚያስከፋ ነገር እኮ አልተናገር። ያን ሰሚራም ተረድቼሽ ያለው ያን እንጫወት ሁሌ እሱን ማውራት ነው ያሹ ኦብሴ ደግሞ አላወራም ሳይሆን ከድሮም ጀምሮ የቤቱም እንትን ነው አሁን ለምሳሌ ዛሬ ወይም የተጀመረ ወይም በዚህ ዙር ብቻ የተጀመረ አይደለም። ቤቱ የሚታወቀው የተጣላን በማስታረቅ ያለ አስተያየት ምናምን በመስጠት ለልጆቹ ምክር ነክ ነገር ማስታረቅ ምናምን ነው ቤቱም የሚያውቀው። በዛ መሀል ደግሞ የራሳችን ሰዓት አለን፣ እንጫወታለን ሰሚራ ያለችው ደግሞ የጨዋታ ሰዓታችንን አትሻሙን ነው ምክር ነው ሰሙ እዚህ ጋር ለምሳሌ እኛ እዛ ግሩፕ ላይ ዋሳፕ ላይ እናወራለን እንጫወታለን እኛው ለእኛው ነው ሰምተን ዝም የምንለው ግን እዚህ ጋር ብዙ መረዳት የሚፈልጉ ብዙ መስማት የሚፈልጉ ልጆች ይመጣሉ እኛን እዚህ ስናወራ የሚከተሉን ሰዎች ማለት ነው እነዛንም ሰዎች ለማስረዳት ነው። አሁን ቅድም ከታች ብዙ ልጆች ነበሩ፣ ውብሴ ሲታወራ፣ ዘርፌ ሲታወራ መረዳት የሚፈልጉ ልጆች ነበሩ። ግን እንደዛው ለነዛም ልጆች ማስረዳትም ይሆናል፣ እንደ ትምህርትም ደግሞ ይሆናቸዋል። አንድ ሰው በሚያወራው የሆነ ትምህርት ይኖረዋል። አሁን ዘርፌ ባወረችው ወይም ውብሴ ባወረችው ከሰማናት የሆነች ትምህርት ነገር ታነሽ ያለሽ ትግስት አድርገሽ ከሰማሽ ማለት ነው አብዛኛውን ጊዜ ያው አይሰሙም፣ አይተገብሩም። ግን ማድረግ ያለብንን ማድረግ አለብን። ከኛ የሚጠበቀውን ማድረግ አለብን። እዚህ ጋር መቀያየም ወይም ደግሞ እጭ ይሄ ሁሌ ይሄ እንዲህ ማለት መሰላቸት የለብንም። የጫውታም ሰዓታችንን የሚሻማን ሳይሆን ያኔ አፍትነ ነው መቋጨት አንድ ሰው ሲያወራ ቁም ነገር አውርቶ ቶሎ መጨረስ። ምክንያቱም እዚህ ጋ አሁን መጫወት የሚፈልጉ ብዙ ልጆች አሉ። አሁን የኔ ወርቅ ናኔ ምናምን መጫወት ይፈልጋሉ። ሌሎቻችሁ ቁም ነገር አዘን ነገር ለልጆቹ የሚጠቅም ነገር እናወራለን ትላላችሁ። በዛ ልክ ደግሞ መጫወት የሚፈልጉ ስላሉ ነው። ሰሚራም ተረድቼሻለሁ። ደግሞ አላረገውም አይባልም። ምክንያቱም አንቺ በአወራሽው ብዙ ሰው ተረድቶ የተጨነቀ ልቡ እንትን የሚል የሚረጋጋ ሰው አለ። እኛ ባወራ ነው እንትን ብለሽ ተቆጥተሽ አይ አላወራም ማለት አይለብሽም። እናም አሁን እኔ ራሱ ሰዓታችሁን አልሻም አወራለሁ ብዬ የፈለኩት ነገር ነበር። ችግር የለውም ሰሙዬ ማለት ነው። ከዛሬ ቀልብሽ ደግሞ ፈጣሪ ይጠብቃል። አትንጫጪ ደግሞ እንዳለፈው ስሜ እኔ አልተንጫጫውም እባክሽ። እኔ እኮ ማለት ነው ይሄ ብዙ ጊዜ ወላሂ ጠይቂያቸው። እኔ አሁን እንዲህ ሲያወሩ ሲወያዩ ምናምን እኮ ያልገባም ብዙ ጊዜ አሁን ሚሚ እየተቆጣችን ስለሆነ ነው። ከዛ እኔ ደግሞ በምመጣበት ሰዓት ዘግቶ ይወጣል። አሁን የእኛ ሰዓት ደግሞ ተቀይሯል። እኛ ጋር አሁን ሰዓት ገና ነው። ገብቶሻል። ገና ለአስር አስር ጉዳይ ነው። በመጣ ሰዓት ዘግቶ ይወጣል። ሚሚ ደግሞ እየተቆጣች ነው። ገዛ ስለሆነ ነው እንጂ ኮን ያለመግባት ይችላሉ። ችግር የለውም። ችግር የለውም። አሁን አትነጫነጭ። እኔ ከበፊትም ጸበይን ያቁኛል ሰሙት አንድ ነገር ማለት ነው። አሁን ምክር ሲሰጡ ሰዓታቸውን እንዳይበሉ እንጂ አጠራጠራጠራ አድርገው አጠራጠራ አድርገው ስም ማስረዳት ግዴታ ነው። ስለዚህ እዚህ ቤት ደግሞ ብዙ ሰው ስለሚጠበቅ ይሄ ትምህርት ብዙ ሰው ይወስዳል። ደግሞ ዱዓ ደግሞ ደስ ይላል። የታመመው አሁን ዘርፍ ያደረገችው ዱዓ በጣም ነው ራሴን ደስ ደስ ቅቤ እንደጠጣው ነው ያደረገኝ እና እንደዛ እንደዛ ነገሮችን ደግሞ አጠራጠር እያደረግ ለጨዋታም ጊዜ ለዱዓም ጊዜ ለምክርም ጊዜ እየሰጠን እንሄዳለን ማለት ነው። እኛ ነን ሁሉ ነገር የምናስተካክለው። አሁን አንቺ ማስረዘምሹ ዝግ ቀጥሉ። አሁን አሁን ቀጥሉ። ሰላም ወረህመቱላ ብራ እንዴት ወላሽ አሰላም